በእነ ዶክተር ወንደሰን አሰፋ መዝገብ የተከሰሱ 51 የፖለቲካና የህሊና እስረኞች ጥቅምት 26 ቀን 2018 ዓ ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ህገ መንግስት ጉዳዮች ችሎት ቀርበው ነበር። አቃቢ ህግ በስልክ የተጠለፈ የድምፅ ግጭ በማስረጃነት በፍርድ ቤት አቅርቦ የፖለቲካና የህሊና እስረኞች ላይ ሞትና እድሜ ልክ ለማስፈረድ ካለው ጽኑ ፍላጎት በመነሳት ሀሰተኛ ማስረጃ በማቅረብ በችሎቱ ውስጥ ከፍተኛ ውዝግብና ክርክር ተነስተዋል። አቃቢ ህግ በስልክ የተጠለፈ የድምፅ ቅጅ ከዚህ ቀደም ጥቅምት 14 ቀን 2018 ዓ ም ለፍርድ ቤት አቅርቦ በማስረጃነት እንዲያዝለት ያቀረበው ጥያቄ የተከሳሽ ጠበቆች አቃቢ ህግ በስልክ የተጠለፈ የድምፅ ቅጅ በምን አግባብ ነው ጠለፋው ለማከናወን የሚያስችል የፍርድ ቤት ትዕዛዝ አለ ወይ? በማለት ጥያቄ ያቀረቡ ሲሆን አቃቢ ህግ በሰጠው ምላሽ ከሁለት ዓመት በፊት የፍርድ ቤት ትዕዛዝ አውጥቼ ነበር ጠለፋውን ያደረጉት በማለት ምላሽ በመስጠቱም ጠለፋ የተደረገበት መዝገብ እንዲቀርብ በተደጋጋሚ ጊዜ ቢቀጠርም መዝገቡ ጠፍቷል የሚል ምላሽ ከፍርድ ቤት ሪጅስተራልና መዝገብ ቤት ተገልጿል። ይህ ከሆነ በኋላ አቃቢ ህግ ከፍርድ ቤት አመራሮች ጋር በመነጋገር የጠፋው መዝገብ ከህገወጥ መንገድ እንዲደረጅና ካስደረገ በኋላ መዝገቡ ጠፍቷል ከተባለ ከሁለት ዓመት ከዘጠኝ ወር በኋላ እንዳዲስ ተደራጅቶ በመቅረብ በችሎት ውስጥ ተከሳሾች በኩል ከፍተኛ ውዝግብ ተቀስቅሰዋል። ይህ በመሆኑ ችሎቱ ከቀጣይ ቀጠሮ በኋላ ከአመራሮችም ጋር በመነጋገር በፕላዝማ እንዲሆን አድርጋለሁ በማለት ችሎቱን ለመበተን የሞከረ ቢሆንም በተከሳሾች እና በጠበቆቹ በኩል በቀረበው ማስረጃ ላይ አስተያየት እንስጥ በሚል ችሎቱን ቢጠይቁም የቀረበው ማስረጃ ሚስጥር በመሆኑ አንሰጥም የሚል ምላሽ ፍርድ ቤቱ ሰጥቷል። የተከሳሽ ጠበቆች ደንበኞቻችን ሞትና እድሜ ልክ በሚያስፈርድ ፍርድ ቤት ተከሰው ክርክር እያደረግን ነው። የስልክ ጠለፋ ለማድረግ የፍርድ ቤት ትዕዛዝ ያስፈልጋል። ከፍርድ ቤት ትዕዛዝ ውጭ የተደረገ የስልክ ጠለፋ ከሕግ አግባብ ውጭ በመሆኑ ተከሳሾች ሊጠየቁበት አይገባም። አቃቢ ሕግ እንዲያቀርብ የተጠየቀው የፍርድ ቤት ትዕዛዝ ለመሸሸግ የፈለገውን በእኛ በኩል የምናቀርበው መከራከሪያ የሚደግፍ ስለሆነ ነው መዝገቡ እንዳይቀርብ የተደረገው ማለት ለፍርድ ቤት ምላሽ ሰጥተዋል። የፖለቲካ እና ህልና እስረኞች ለችሎቱ ምሬትና ብሶት ባዘለ መልኩ በአማራዊ ማንነታቸው እንዲሁም በአማራ ላይ እየደረሰ ያለውን በደለ ምን ብለው መጠይቃቸው ብቻ እየደረሰባቸው ያለውን ፍርድ ገምድል አካሄድ በችሎቱ አምርረው ድምፃቸውን ከፍ አድርገው ተቃውሟቸውን አሰምተዋል። በዚህ ምክንያት ችሎቱ በፍትህ ጠያቂዎች የፖለቲካና ህሊና እስረኞችና ፍትህን በሚደፈጠጡ መካከል ከፍተኛውን አለመግባባት ተፈጥረዋል። በዚህ ምክንያት ችሎቱ በፍትህ ጠያቂዎች የፖለቲካና ህሊና እስረኞች ፍትህን በሚደፈጥ መካከል ከፍተኛ ሆናል አለመግባባት የተፈጠረ ሲሆን ፍርድ ቤቱ የውዝግብ ውጥረት እያየለ መምጣቱን ተከትሎ ለህዳር 26 ቀን 2018 ዓ ም ተለዋጭ ቀጥሮ የሰጠ ሲሆን ከወዲሁ ችሎቱ በፕላዝማ እንደሚሆን እና የተከሳሾቹ የፍርድ ቤት ቀርቦ የመከራከር መብት የሚጋፋ ውሳኔ ሊሰጥ እንደሚችል ዛቻና ማስፈራሪያም ሰጥቷል። ይህ በእንዲህ እንዳለ ጭካኔ በተሞላበት ግድያ የተጠረጠረው ወጣት አማኑኤል አረጋዊ በእድሜ ልክ ጽኑ ስርዓት ተቀጥቷል። በግድያ ወንጀል የተጠረጠረው ወጣት አማኑኤል ከሁለት አመታት ዓመታት ክዶ ሲከራከር የቆየ ሲሆን ከሳሽና ተከሳሽ ሲከራከሩ የቆየ የመቀሌ ማዕከላዊ ፍርድ ቤት ዛሬ ጥቅምት 27 2018 ዓ.ም በዋለው ችሎት ወንጀሉ መፈጸሙን አረጋግጦ ገዳዩ በእድሜ ልክ ስርዓት እንዲቀጣ ወስኗል። በችሎቱ የተገኙ የሟች ወይዘሪት ለዋም ገብረሄር ቤተሰቦችና በሴቶች ጥበቃ መካከል ዙሪያ የሚሰሩ የመብት ተሟጋች ውሳኔው የዘገየ መሆኑን ጠቅሰው አስተማሪነቱን መስክረዋል። ወጣቶች ወጣቶች ከስሜት ስክነት ከማናለብኝነት እና የኃላፊነት ስሜት እንዲያስቀድሙም መክረዋል።